ሁለቱ ማሳት ትክክል ነው። ቲጂ እና ሪከርድ አሁን እንቀዳለን። ሄደንም መታለች የምትሉ ነገር

ነው እያዳመጥሽ ነው፣ ነገር ነው ሞት አርገዋለሁ። ስሙኝ እሺ ልናገር ፈቀዳችሁ። አንደኛ ደረጃ የጨረቃ ፋሚሊዎች ውዶች፣ የምንወዳችሁ ሁላችሁም እንዴት ዋላችሁ? እኔ አልሐምዱሊላህ ደህና ነኝ። አንደኛ ደረጃ በጣም ዛሬ ከመጀመር ከሁሉም ቪዲዮ ላይ የዛሬ ቪዲዮ በጣም በጣም ነው ያሳመመኝ፣ እና እኔ በጣም ያልጠበቅኩት ነገር ነው። ቡራዬ ወንድሜ፣ አንደኛ ደረጃ ትላንትና አይተሃል። ዛሬ ደግሞ እሷ ማምጣት አልነበረባትም። እሱ እራሱ ጨርሶ ከዛም በኋላ ለእሷ ይቅርታ ይባባል ነበረ።

እኔ ያው ለተሰባሰባችሁበት ነገር ያው ቀንም ይሄንን ነገር ሀሳቡን ጥየውን የወጣሁት ተሰብስባችሁ ደግሞ ስላነሳችሁት በጣም ደስተኛ ነኝ። ሲቀጥል ማለት ነው ዛሬ ራሱ ይቅርታውን ሊጠይቅ ሲመጣ ቡቡ ልጅቷን ይዞ ባይመጣ እንደዚህ አትሆንም ነበር። ሁለተኛ ነገር ደግሞ ከዚህ በኋላ በጨረቃው ፋሚሊ ስም ማለት ነው ይች ልጅ በምንም አይነት ነገር ማለት ነው ከእነሱ ህይወት መራቅ አለባት። ምክንያቱም እየተባባሰ እየተባባሰ የእነዚህ ልጆች የሚያምር ፍቅር መበላሸት የለበትም። ሁለተኛ ነገር ደግሞ ቡቡ ማለት ነው ይቅርታውን ሲጠይቅ በተረጋጋ መንፈስ ብቻቸውን ተገናኝተው ያድርገው። ይሄ ነው እኔ የምላችሁ። ሌላው ደግሞ ኦዲንሶች ማለት ነው ኦዲንሶች በአንድ በኩል ሌላ በአንዱ በኩል ሌላ ሳይሆን በአንድነት ሆነው የሁለቱንም ዳኝነት አሁን ቲጂ ያለች እንደ እናት ሆና ማለት ነው። እኛ እንደ ኢትዮጵያ ነው የምንጠራሽ። እነሱን እንድታስታርቂልን እንፈልጋለን በትህትና ማለት ነው። የኔ ውድ አመሰግናለሁ። ውዶቼ በርቱ። እሰማቸዋለሁ ከታች እሺ። እኔ ደግሞ ሊቀጥል ሴትዮ እኔ ዛሬ እች ልጅ ባትመጣ ሀይሚዬ በምንም ታመር እንደዚህ አትሆንም ነበር። እኔ አሁንም ነገም ዛሬ የምናገረው እች ልጅ በእነሱ ህይወት ዳግም እንዳትመጣ ለማለት አንፈልግም። እኛ የምንፈልገው ሁለታቸውን ብቻ ነው። ሁለታቸው ማታው ይቅርታ። ቡራዬ የኔ ወንድም የኔ ወንድም ሀይሚዬ የኔ ታናሽ ታናሽ ነሽ አውቀዋለሁ። ልብሽም ይሰበራል አውቀዋለሁ። ግን ቢሆንም ይቅርታ ጠይቆሻል፣ ይቅርታሽን በእኛ ስም ልትቀበይ እንጠይቅሻለን የኔ ውድ እህት እና ቡራዬ ደግሞ ከአሁን በኋላ እችን ሴትዮዋ በአንተም ቻናል በሀይሚዬም ቻናል ማያትም አንፈልግም። አንደኛ ጀራጃ አንፈልግም። እኛን ምትወድ ከሆነ እኛን ምትወድ ከሆነ እኛን ምታከብር ከሆነ እችን ልጅቷን ማያትም አንፈልግም። ለምን ህይወታችሁ ገብታ እየበጠበጠችው ነው ያለችው? ከዚህ በፊት ታሪኩን ምናልባት አንተ ላታቅ ትችላለህ። ብዙ እህቶች ብዙ እህቶች እየተጎዱ ነው ያሉት በዚች ልጅ ሰበብ፣ ብዙ እህቶች ተጎድተዋል። አሁን ዳግም በእናንተ ህይወት መጥታለች። እችን ልጅቷን ደግሞ እኛን የምታከብር ከሆነ፣ እኛን የምትወድ ከሆነ፣ ኦዲንስን የምታከብር ከሆነ እችን ልጅቷን ከቦታ ከወታ ከህይወት አውጥታ ሀይሚዬን በስነስርዓት እንካ ሰላምታ ሳይሆን እንካ ሰላምታ ደ እንካ ሰላምታ፣ ይሄ ኢቃ ያጫወታል። ስለዚህ ጥፋቱ ከተገኘ በኋላ ጥፋተኛ ሰው ተረጋግቶ ነው ያን ሰው ይቅርታ በትክክል መጠየቅ አለበት። ስለዚህ እኛ አንተን እንለምናለን። ሀይሚዬን በትክክለኛ መተ በስነ ስርዓት ሰው ይዘህ እሷን ሳትዝ አሁን ከዛሬ ጀምረን ይህችን ሴትዮ በማንም ቻናል ማታ አንፈልግም። እኛ በሀይሚዬ ቻናል፣ በፍጼ ቻናል፣ በማንም ቻናል ማታ ሀይሚዬን ይቅርታ ብላ ልጠይቅብን አንፈልግም። ስለዚህ ሀይሚዬ ይቅርታ አድርጋለች ሄዳለች። ከላስ አቅሙ በዚህ አቁም። ስለዚህ እኛ ደግሞ የሁለታችውን ፍቅር እንፈልጋለን። የሁለታችን ሚያምር ፍቅር ሚያስደስት ሚያስጫውት ፍቅሩን እንፈልጋለን። አሁኑም ነገም ዛሬም ይቅርታህን በትክክለኛ ጠቂቅ ወንድማችን ሀይምዬ፣ ደግሞ አንቺ ይቅርታውን ተቀበይልኝ። እኛ በራስ በኦዴንስ ስም በእህቶች ስም እንጠይቅሻለን፣ የኔ ውድ እና ኪበርልኝ የኔ ውድ እና ሌላው ምንም የምናገር ነገር የለም። ስሜታዊ ሆኛለሁ። በዛሬ ነገር ሁለተኛ አልፈልግም ማየት። አቁም ያለው በቃ ቀጥሉ። ኤደን መቀጠል ትችያለሽ ኤደን ሄዱ ስራ ላይ ናት መሰለኝ። ኤደን ኤዱ አንድ ላይ ቲጂ እዚህ ቁጭ ብላለች፣ ከቅድሙ ጀምሮ ነገር ሆናለች። እኔ ቅድማ ለሪኮርድ ስናደርግ አሁን የቲጂ እና እኔ ቲጂ መርጫለሁ። ሁለት ሶስት እንትምረጡ ና ይኸው ላቸው አንዳንድ ደቂቃ የሚያልፍ ለመክሰትም እንደሚበቃን፣ አንዳንድ ደቂቃ ሶስት ሰው እንትናም ሀሚ አንቺ ጂጂ፣ ሄደን እናንተ ሶስቱ ብታወሩ አንድ ላይ አጣቃልላችሁ ብታወሩና እንደገና ደግሞ በውስጥም ለሁለቱም ላይ ብትቆሙ ብታወሩ እናንተ ሶስቱ ሄደን እዛ ደግሞ አንቺ ታይሚ ማለት ነው፣ ስምሽ ሁሌ ስለማይገባኝ እንደዛ ብታደርጉ ጥሩ ነው። እናሳጥረዋለን፣ ይሄ ነገር ወደ እንትና ሳጥረ ነው። ሁሉንም ነገር ሰምተን በጣም ደስ የሚችሉ በጣም ለሰው ቦታ የምትሰጡ ውድ ቤተሰቦች ሰዎች አላችሁ፣ እና ቃልን ሁላችሁንም እንደተጫናኑ ቃልን ግን ደግሞ እንደዚህ አይነት የሰው ፍቅር ይስጠን በላችሁ ሁላችሁም አሜን ይታችኋል ስንት ሰው እንዳለ አይታችኋል። እና ተታችን የልውረድ ትጂ እንትን አልገባ መሰለኝ፣ ወይኔ እየልገባ መሰለኝ። ሽ አሁን እኮ ሪካርድ ልናደርግ ነው። ዜብአንዴ ካረግን በኋላ ይገቡና የራሳቸውን ሀሳብ ይሰጣሉ። ችግር የለውም። ወይኔየም እንዳለች እናውቃለን፣ አለምዬም እንዳለች እናውቃለን። ሄደን ታውራ ሄደን ታውራ ማን ነበር አጥራቹ? ሄደንም ታውራ ከዛ ቀጥሎ ደግሞ መልስ ተስጠን ሄደን መልስ ስጭኝ እና ሲጂ ታውራ ሄደን ታውራ። ሌላ አንዳ ዳክተር ይዘ አራት ወርገን አራት ደቂ አራት ደቂቃ ማለት ነው። አራት ደቂቃ የሚሆን እንቀዳለን። አራት ደቂቃ ነው። እሺ፣ እሺ፣ እሺ። አራት ደቂቃ የሚሆን ለሁሉ አራት ደቂቃ ሁላችንም ይሁትና ያዛለን ለአራት ነው። አራት አራት ደቂቃ ለሁለቱ ብቻ ይቅርታ፣ ለሁለቱ ብቻ አንድ ሰው አንድ ሰው አንድ ሰው አንድ ሰው አን ቃ ዚ አስረጃታ ኤደንዬ ይቅርታ መሴጅ መሴጅ ለብሩኬ እና ላይሚ የሚሆን አንድ ደቂቃ መሆን ሁለት ደቂቃ የሚወስድብሽን በአጭሩ ላኪ፣ ማለት አሁን አንድ ሰው ሙዊቲን አንሶ እንዳያወራ አንድ ሰው ነው። የለቅሶ ነገር አትላቁ እባካችሁ። ይዘጋብላል። ቆይ አትላኩ። ልእሱ ትገባላችሁ። ይቅርታውን ተቀበይ። ይበቃል። ሁላችሁም እንስባችኋለን። ከቲጂ ቀጥሎ ሄደን ቲጂ ጫርሻሉ ካለች ሄደን ከዛ ሌላ ዛ ማነው? ሳታይ አታውራ። እነዚህ አራት የአራቱም አምስት ናቸው። እንትን ወስደው ነው። በውስጥ እቆራለሁ ችግር የለውም። ከታች ያላችሁ ደግሞ ፕሊስ ይቅርታውን ተቀበይ ብላችሁ ጻፉ። የለቅሶ ምናምን ምልክት ምናምን እንደዚህ እንዳትልቁ፣ እሺ። ይቅርታውን ተቀበይ ተቀበይ የሚል እሺ። ቲጂ ቀጥይ፣ አሁን ቀጥይ አንቺ እሺ። አሁን ልቀጥል ትሊጀመርሽ ሀይምዬ፣ የኔ ቆንጆ፣ የኔ ታናሽ እህት አይኖ ተበድለሻል። ግን ብሩኬ በመጥፎ ነገር አይደለም የሚያደረገው እና ትምህርት ሊሰጠን ነው፣ ለሁላችንም ላንች ብቻ አይደለም፣ ለእኛም ትምህርት ሊሰጠን ነው እና ሀይምዬ ከአንዴም ሶስቴ ብሩኬ ይቅርታ ብሎሻል። እባክሽን እህቴ የኔ ታናሸት ታናሸት፣ በጣም ነው የምንወድሽ፣ በጣም ነው የምንወድሽ፣ ይቅርታውን ተቀበይ። አይኑ ልብሽ ተሰብሯል፣ አንችም እንደተሰበረው ደግሞ የእኛም ተሰብሯል እና ሀይምዬ የኔ ቆንጆ ይቅርታ ደግሞ ጌታ ይወዳል እና ይቅርታውን ተቀበይ። ቡርኪ የኔ ታናሽ ወንድም የኔ ጀግና ወንድም፣ አንተ ደግሞ ለመልካም ነው፣ ለትምህርት ሰውም እኛም እሷም እንድትማርበት ነው ያደረከው። ነገሩ ባያምርም መጥፎም ነገር ቢሆንም ግን ለትምህርት ነው ያደረከው። እና ወንድሜ ሀይምዬን ደግሞ ይቅርታ ስትል በዚህ አይነት አይደለም። ይቅርታውን በደንብ ንጥፍ ብለ ግሯ ላይ ንጥፍ ብለ ይቅርታ በላት። እና ዱርክዬን ቆንጆ መጥፎ ስራ አይደለም የሰራው ትምህርት ልሰጥ ነው እና ቪዲዮ ባያምርም እየተማርንበት ነው ያለው እና አንድ ደግሞ ምልክ እች ልጅ አጠገብህ የምታመጣት ልጅ እባክህን በእመቤቴ በሙሺ እልሃለሁ አይደለ ለማ የአንድ አመት ትውውቅ ለምን የሀያ ስምንት አመት ትውውቅ ነገር አይሆንም። ለምትወደው ያን ሰው ከህይወት ማውጣት አለበት። እና እንኳን አንተ እኛም ከህይወታችን እንድትወጣ እንፈልጋለን። ብሩክ የኔ ጌታ፣ የኔ ወንድም እባክህን በትክክለኛው ነገር ይቅርታ በላት አይምዬን እንደ ሴትነቷ አክብረግ ሰውን ታከብራለን፣ እግዚአብሔር ያክብር። ካሆንም እንደምንም በለክ አበባ ገዝተ ሬስቶራንት ወስደ ጋብዘ ይቅርታ በላት። ያንቺ አንቺ የተባልሽው ልጅ ማለት ነው። እባክሽን በስርዓት ነው ማወራሽ። ከህይወታቸው ውጭላቸው፣ አይደለም ከነሱ ከኛ ህይወት ውጭል። እንድናይሽም እንድናዳምጥሽም አንፈልግም። ና እየገባሻት አትበጥብቻቸውና፣ ሃይሚዬ የኔ ቆንጆ የኔ ወዳጅ የኔ የአራቱ ልጆች ናት። እባክሽን ውድድ ነው የምናረግሽ እና በወዴንሱ ስል ይቅርታ ለብሩኬ እግርሽ ላይ ባታዬንም እግርሽ ላይ ጥፍ ብለን ይቅርታ እንልሻለን እና እባክሽ ይቅርታውን ተቀብዬው ውዳችኋለው። እንግዲህ እኔ ጨርሻለሁ፣ ሌላችሁ ቀጥሉ። ሰላም ለሁላችሁ የኔ ድምቀቶች የኔ ጨረቃዎች ሀይሚዬ የኔ ደስታዎቼ ምንጮች ናችሁ። ብሩኬ እና ሁሌ እናንተ ደስተኛ ሁናችሁ ስትመጡ በጣም ነው ደስ የሚለነ፣ ስትከፉም ደግሞ እንደዛው ነው የምንከፋው እና የአሁኑ ፍራንክ ትንሽ አው አስከፍቶሻል የኔ እህት የኔ ማር የኔ ጓህ አስከፍቶሻል። ብሩኬም ደግሞ አላሰበውም። ስላላሰበው ነው ይሄን ይመጣሉ አላሰበም። ለማስተማር ብሎ ነው የኔ እህት እና ይቅርታውን ተቀበዩ የኔ ማር አንቺ ሁሌም የምትይ የይቅርታ ልብ አለኝ ነው የምትይ፣ ሆዴ ቲማቲም ነው የምትይ። እናም ደግሞ እናውቅሻለን፣ እንደዛ እንዲሆንሽ እኔ አሁን በጣም ነው የምንቀጠቀጠው የኔ እህት እና ይቅርታውን ተቀበይ። ይቅርታ ማድረግ ትልቅነት ነው የኔ ማር፣ ትልቅነት ነው። ብሩኬ ደግሞ ታገስ የኔ ወንድም፣ ሁሌም ታጋሽ ነህና ታገስ የኔ ወንድም። አዎ ትንሽ ተከፍታለሽ። ይሄን ደግሞ ይሄን ክፍተት ደግሞ ለማንም ለማንም ከፍታችሁ አትስጡ። ይሄን ነገር ለጠላት ከፍታችሁ አትስጡ። የኔ ጀግኖች፣ የኔ የዋሆች፣ የኔ ደስ የደስታዬ ምንጮች ናችሁና ለሁላችንም የደስታ ምንጮች ናችሁ እና ለጠላት ከፍታችሁ አትስጡ። ይሄን ፈትታችሁ እንደወትሯችሁ አስደስቱነት ሁሌም የምታስደስቱነት አመት በሙሉ በእናንተ የምንኮራንነ በእናንተ ሁሌ የምንኮራ ሁሌ የምንደሰት እንዴን የምንወዳችሁ በጣም ሰከክ ብለን ሙተን የምንወዳችሁ በዚህ ባህሪያችሁ ነው፣ በባህሪያችሁ በምታደርጉት ድርጊት ነው እና ሃይሚዬ ሃይሚዬ የይቅርታ ልብ አለሽ እና ይቅር በይ፣ ወይኔ እናት ይቅር በይ። ይቅር ማለት ደግሞ ትልቅነት ነው። እሱም ደግሞ ይቅርታ ብሎሻል፣ እሱም ትልቅ ነው። እና ይቅርታውን ተቀበየን የኔ ማር፣ እንወድሻለን፣ እንወዳችኋለን። ብሩኬ እንወድሃለን፣ አትከፋ፣ አንተም አትከፋ፣ የኔ ወንድም አትከፋ፣ አትጨነቅ። እና በተረጋጋ መንፈስ ብቻዋን ደግሞ አነጋግራት፣ አነጋግረ ፈታችሁ ኑልን። አንቺ ደግሞ ሱሲ ደግሞ በፈጠረሽ አምላክ በፈጠረሽ በፈጠረሽ ፍቅርሽን የራስሽን ፍቅር ይቅርታ በይ ሂጂና፣ ይቅር በይ ብለሽ በይ። የራስሽን የራስሽን ህይወት ኑሪ፣ የራስሽን ህይወት መስርቺ። የሰውን አትበት ብጪ የኔ እናት እና ከነሱ ህይወት ውጪ። እነሱ ልጆች ናቸው አይመጡም። ከነሱ ጋር አትምጪ፣ አንፈልግም። እና ጨርሻለሁ። በጣም ነው የምወዳችሁ። ይሄን ፈተታችሁን እንደምትመጡ እተማመንባችኋለሁ። የትንሽ ትልቆች ወዳችኋለሁ። አጥሉ ጨርሻለሁ። ሰላም፣ እንዴት አመሻችሁ? የጨረቃ ፋሚሊ፣ እኛ አሁን እንደ ሽምግልና ሆነን የተቀመጥ ነው። አይምዬ ብሩኬ እኛን መጀመሪያም ቪዲዮንም ሲሰራ እኛን የጨረቃ ፋሚሊ ቁጭ አርጎ ሸማግሌ ተሆኑኛላችሁ እናንተ ታዳኙኛላችሁ ብሎ ነው ያስቀመጠን፣ እና በዛ መሰረት ደግሞ ይቅርታ በይለት ብለን መተናል። ይቅርታ ምንድትይለት ደግሞ በትዕትና ነው የምንጠይቅሽ የኔ ትንሽ እህት፣ የኔ ታናሽ እህት፣ የኔ ውብ፣ እባክሽን የይቅርታ ልብ እንዳለሽ፣ ንጹሕ ልብ እንዳለሽ እናውቃለን። እና ይቅርታውን ተቀበይ ብሩክዬ። የኔ ወንድም፣ የኔ ታናሽ ወንድም፣ እባክህን፣ እባክህን አሁንም ቢሆን አሁንም ቢሆን ሶስተኛ ሰው እንዲገባ አንፈልግም። በመሀላችሁ ሶስተኛ ሰውም እንዲገባብን አንፈልግም። እችም ሴት ደግሞ ካወዳ ጭራሽ በጭራሽ በጭራሽ ህይወታችሁ ላይ እንድንገባ አንፈልግም። ሶስተኛ ሰው ገባ ማለት ፍቅራችሁ እየደፈረሰ ነው የሚሄደው እና እችን ሴት ወደ ጎን ጥለ አሁን ደግሞ እባክሽን የኔ እህት እባክሽ የኔ ጓደኛም እናትም እህትም አጋሬም ብለ በርከክ ብለ ይቅርታ አድርጊልኝ። አዎ ጥፋት ነው ያጠፋሁት እኔ ለማስተማር ነው ያደረግኩት ይሄንን ነገር ግን በአንቺ ነገር ውስጥ ደግሞ እንዲ እንደዚህ እንደሚፈጥር አና አላወቅኩምና ይሄንን ነገር አንቺ ደግሞ አርመሽ ወደ ይቅርታው ተቀብለሽልኝ አርመሽ እንቀጥል ብለ በደስታ በርከክ ብለ እንድትሄድልን ውብ ነገር ይዘህላትም ውብ እኛ ሴቶች ውብ ነገር ይመርከናል እና፣ ውብ ነገር ይዘህላት፣ እሷን የሚመጥን ነገር ይዘህላት ብትሄድ እና ይቅርታ ብጠይቃት እሷም ደግሞ የይቅርታ ልባላት እና የእኛ ትንሽ እህት ይቅርታ እንደምታደርግልህ በጣም እርግጠኛ ነን። ዝቅ ብለን እንድጠይቅልን አንተንም እንጠይቃለን። ምክንያቱም የዛሬው ይቅርታ ጠየቅህ ትክክል አደለም፣ የትላንት ነው የሚቅርታ ጠየቅህ ትክክል አደለም። እንደ እህት ነው እየመከርን ያለኸው፣ እንደ እህት ነው እየተናገርንም ያለኸውና ይቅርታ ጠያቅ ትክክል አይደለም። መለስ ስበንና ወደ ራስ ማንተ ተመለስ። በንዴት ሳይሆን በትህትና ተናደ ሳይሆን በትህትና ሄደ እንደ አጋራነቷም እንደ ህትም እንደ እናትም እንደ ሁሉ ነገርም እንደምታያቱላ እባክሽ የኔ አጋር ይቅርታ አጥፍቻለሁ አንቺ ያልሺው ነገር ይሁን። እሷ ያልወደደችውን ነገር መውደድ የለብህም፣ ምክንያቱም ህይወትህ የምትቀጥለው ከእሷ ጋር ስለሆነ ማለት ነው። ከእሷ ጋር ስለሆነ ህይወት የምትቀጥለው፣ እሷ የወደደችውን ነገር ነው እየወደድክ መሄድ ያለብህ እንጂ፣ እየጣልክ ነው ያልወደደችውን እየጣልክ የወደደችውን እየወደድክ እንድትወድ ደግሞ። አንተ ና ማስተካከል ያለባት እና ሆቶ ነህ። እንድትሄድ አንፈልግም። በርከክ ብለን ጠይቅልን። እኛም በሱ ፋንታ የኔ ቆንጅዬ፣ የኔ እህት፣ የኔ ውል ዝቅ ብለን ከወገባችን ጎንበስ ከጉልበታችን በርከክ ብለን ይቅርታ አድርጊለት እንላለን። ጨርሻለሁ። አመሰግናለሁ። እኔ ሊቀጥል የኔ ውድ እህት ሃይምዬ የኔ ቆንጆ የኔ ስስት ቡራዬ፣ ደግሞ የኔ ወንድም የኔ ታጋሽ አሁንም ታገስ እና ቶሎ ብላ ለውሳኔም ለምንም አቾክል። ደሞ ሀይሜዬ የኔ ቆንጆ ይቅርታውን ተቀበልልኝ ተቀበልልኝ። እኛ ደግሞ በሱ ስም ተንበርክከን ይቅርታ ጠይቀሻል ጠይቀናል። ይቅርታውን ተቀበይ። እና ሌላ ምን ቡራዬ የኔ ወንድም ይቅርታ እንዲያድል ለሚጠየቀው ይቅርታ ነው የመጣሁት። ይቅርታ በይልኝ አይባልም አይባልም እና ይቅርታውን በትክክለኛ ይቅርታውን ሰውን ሳታመጣ ሶስተኛ ወገን ሳታመጣ ምን ሳትል ተንበርክካ ሀይሚዬ ብላ ትላንትና እንደመጣች ተንበርክካ ብጠይቅላት ሁሉ ነገር ሀይሚዬን ስለምታቅ ትለቀው ነበር። ትላንትና ቆሞ ነበር ነገሩ። ደግሞ ዛሬ ይዛት የመጣት ሴትዮዋ ሀይሚዬ ማያትም ስለማትፈልግ ለምን ይዛ